አሁን በዚህ ሰዓት ሰበር መረጃ ተሰምቷል። አሻም ቲቪ ከጋዜጠኛ ሶፎንያስ ጋር ያለውን ውል ማቋረጡን አስታውቋል። የመግለጫውን ሙሉ ይዘት እንደሚከተለው ቀርቧል። እንደሚታወቀው አሻም ቴሌቪዥን ለውድ ተመልካቾቻችንና ተከታታዮቻችን ሲል አንድ መግለጫ አውጥቷል። ከአሻም ሚዲያ ትሬዲንግ አክሲዮን ማህበር በወቅታዊ ጉዳይ ላይ የተሰተ መግለጫ ይላል ድርጅታችን አሻም ሚዲያ ትሬዲንግ አክሲዮ ማህበር ጋዜጠኛ ሶፎንያስ ዋሲሁንን በኮንትራት በኮንትራቱል በዜና አቅራቢነት እንዲሁም በቅርቡ በጣቢያችን ሶፊ ሾው ሲል በሰየመው የመዝናኛ ዝግጅቱ በአሻም የቴሌቪዥንና በዩቲዩብ ገጽ እያዘጋጀ ሲያቀርብ እንደነበረ ይታወቃል። ይህ በሆነበት ከትላንት ህዳር 29 ቀን 2018 ዓ ም ጀምሮ ግን በተለያዩ የማህበራዊ ሚዲያ አማራጮች ስለ ጋዜጠኛው ከኢትዮጵያዊነት ባህል ወግ እንዲሁም ሃይማኖት ያፈነገጠ ተግባር ሲፈጽም የሚያሳይ መረጃ በድምፅ በጽሑፍና በተንቀሳቃሽ ምስል ጭምር ሲዘዋወር ተመልክተናል። አሻም ይህንኑ በማህበራዊ ሚዲያ ስለ ጋዜጠኛው የተሰራጨውን መረጃ ተከትላ ስለተሰራጨበት መረጃ ሶፎንያስን ማብራሪያ እንዲሰጥበት ጠይቃለች። በዚህም ሶፎንያስ አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ የሚል አጭር ምላሽ ከመስጠት ውጭ ተጨማሪ ያለው ነገር የለም። ስለሆነም አሻ ሚዲያ ትሬዲንግ አክሲዮን ማህበር የኢትዮጵያን ባህል እና ወግ እንዲሁም የህብረተሰቡን እሴት እና ሃይማኖት ያከበረ የምትመራበት ኤዲቶሪያል አላት። ይሁን እንጂ ጋዜጠኛው የሚዲያውን ኤዲቶሪያልም ሆነ የማህበረሰቡን እምነት እሴት ወግና ባህልና ሃይማኖት የሚጻረር ተግባር ተሰራጭቶበት በመመልከቷ እጅጉን እያዘነች ድርጊቱን የሚዲያ ተቋሙን የሚያወክል ይልቁንም በጽኑ የምታወግዛው መሆኑን ለውድ ተመልካቾቻችንና ተከታታዮችን ለመግለጽ እንወዳለን ሲል አሻም ቴሌቪዥን ይህንን መግለጫ አውጥቷል። ከዚህም በተጨማሪ አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ሲሆን በፈጸመው ከባድ የማህበረሰባዊ እሴትና ኤዲቶሪያል ጥሰት ጭምር የነበራትን የስራ ውል ከዛሬ ህዳር 30 ቀን 2018 ዓ.ም ጀምሮ ማቋረጧን ለመግለጽ ትወዳለች ሲል መግለጫ አውጥተዋል። አሻም ለሁላችን።